ያ የዘጠና ሁለት ዓመቱ ፕሬዚዳንት የካሜሮን እጣ ፋንታ ከቢያ ወደ ቢያ ይህ ታላቅ ህዝብ እንደቀደመው ጊዜ ሁሉ በእኔ ላይ ባሳደረው እምነት ለተጨማሪ ጊዜ በቤተ መንግስት እንድቆይ ድምፁን በሰጠበት በዚህ ሰዓት በምርጫው ወቅት በተቀሰቀሰው ግጭት ህይወታቸውን ስላጡ ሰዎችና ቤተሰቦቻቸው ማሰቢያ ያልቀረም ይህን ታላቅ ሀላፊነት ስረከብ የተጣለብኝ ሀላፊነት ምን ያህል ከባድ እንደሆነ እንደምረዳና ከተቀናቃኞቼም ሆነ ከመላው ወጣትና ሴቶች ከእኔ ታላቅ ነገር እንደምትጠብቁ ማውቃለሁ አንድነቷ የተጠበቀ ሰላማዊና የበለጸገች ካሜሮንን በአንድነት እንደምንገነባ አምናለሁ። ይህ ንግግር ባለፉት ሳምንታት ለስምንተኛ ጊዜ ምርጫ በማሸነፍ ስልጣን ከተቆናጠጡ ከ92 ዓመቱ አዛውንት ፓውል ቢያ የእንኳን ደስ ያላችሁ መልዕክት የተቀነጨበ ነው። እኚህ ሰው ባሳለፍነውም ሳምንት የዓለም ታላላቅ ሚዲያዎች ላይ ከ1975 እንደ ኤውሮፒያን አቆጣጠር ወይም እንደኛ አቆጣጠር ከ1967 ዓ ም ጀምሮ በስልጣን ላይ የቆዩ ከአፍሪካ አምባገነኖች ተረታ ስማቸውን ያሰፈሩ ሰው ናቸው። በሀገሪቱ የሚካሄደው ምርጫ ተከትሎ ባለፉት ጥቂት ሳምንታት በ በተለይ ከወጣት ካሜሮናውያን ከፍ ያለ ተቃውሞ ሲቀርብባቸው የነበሩት ፓውል ምንም እንኳ የማሸነፍ እድል እንደማይኖራቸው ሲተነበይ ቢቆይም ምርጫውን 53.7% በሆነ ውጤት አሸንፈው ዳግም የካሜሮን ፕሬዚዳንት ሆነዋል። የህገ መንግስት ካውንስል እያሉ የሚጠሩትና ምርጫውን በበላይነት የሚመራው አካል ውጤት ከማሳወቁ አስቀድሞ የቢያ ተቀናቃኝ የሆኑት ቺሮማ ባካሪ ምርጫውን እንዳሸነፉ ሲያሳውቁ ቢቆይም ኋላ ላይ አሸናፊው ቢያ መሆናቸው ተረጋግጧል። ለመሆኑ ለስምንት ጊዜ ያህል ምርጫ ያሸነፉት በ92 ዓመት እድሜያቸው ሀገር ካልመራው የሚሉት እኚህ ካሜሮናዊ ማናቸው የሚለውን በጥቂቱ እኒል። እንደ ኤሮፒያን አቆጣጠር በፌብሯሪ 13 ቀን ከ1933 በኦሜካ በተሰኘች በዘመኑ ፍሬንች ካሜሮን እየተባለ በሚጠራው ደቡባዊ የካሜሮን ግዛት ተወለዱ። የመጀመሪያና ሁለተኛ ደረጃ ትምህርታቸውን እዛው ካሜሮን በሚገኝ የካቶሊክ ትምህርታቸውን የተማሩ ሲሆን ቄስ የመሆን ፍላጎት እንደነበራቸው ይነገራል። በኋላ ላይ በፈረንሳይ በሚገኝ ዩኒቨርሲቲ የሕግ ትምህርት የተከታተሉት ቢያ እዛው ፓሪስ ውስጥ በፖለቲካል ሳይንስም ዲፕሎማ አግኝተዋል። ይህን ተከትሎ ወደ ፖለቲካው ዓለም መሳብ የጀመሩት ቢያ ካሜሮን ነጻ መውጣቷን ተከትሎ በ1969 በፕሬዚዳንቱ ጽህፈት ቤት ሴክሬታሪ ጄኔራል ሆኖ ተሾሙ። ይህን ሹመት ተከትሎ ቤተ መንግስት መግባት የጀመሩት ቢያ የካሜሮን ጠቅላይ ሚኒስትር ለመሆን ከአምስት ዓመታት በላይ አልፈጀባቸውም። በጠቅላይ ሚኒስተርነት እስከ 1982 ሲያገለግሉ ቆይተው የወቅቱ የካሜሮን ፕሬዚዳንት አህመድ አሂዶ በገዛ ፈቃዳቸው ስልጣን መልቀቃቸውን ተከትሎ የስልጣን ወንበር መቆናጠጥ ቻሉ። በ1992 ካሜሮን ለመጀመሪያ ጊዜ ያካሄደችውና በርካታ ፓርቲዎች የተሳተፉበት ምርጫ አሸንፈው የስልጣን ወንበራቸውን ያደላደሉት ቢያ ከዛን ጊዜ ወዲህ እስካሁን በስልጣን ላይ አሉ። ቢያ እንደ ኢሮፓያን አቆጣጠር በ2008 ከሀገሪቱ ህገ መንግስት ላይ የደመሰሱት የአንድ ፕሬዝዳንት ደጋግሞ የመመረጥ ቁጥር ወሰን እንዲሻር ማድረጋቸው ዛሬ በ92 ዓመት ዕድሜያቸው ፕሬዝዳንት ሆኖ ለመመረጥ አግዟቸዋል። ያ የመጀመሪያ ባለቤታቸውን በሞት ካጡ በኋላ ለሁለተኛ የ36 ዓመት ልዩነት ካላት ቻንቴል ከተሰኘች ሴት ጋር ትዳር መሰረቱ። ቢያ ቀድሞ ትዳራቸው እና ቀደም ሲል ከነበራቸው የፍቅር ግንኙነት ሌሎች ልጆች ሲኖራቸው ከሁለተኛ ሚስታቸው ቻንቴልም ሁለት ልጆችን ማፍራት ችለዋል። ቻንቴል በበኩሏ ከቀድሞ ትዳሯ ሁለት መንትኛ ወንድ ልጆች አሏት። ቻንቴል ቢያ የተባለችው የፕሬዝዳንቱ ሁለተኛ ሚስት ከፕሬዝዳንቱ ጋር በመመሳጠር የካሜሩንን አንጡራ ሀብት የዘረፈች ሴት እንደሆነች ይወራባታል። በሀገሪቱ የተንሰራፋው የባለስልጣናት ሙስና አስመልክቶ የአሜሪካ ዲፕሎማቶች ኬብል ባወጣው መረጃ በሀገሪቱ ከ2017 እስከ 2 2022 ብቻ ከ650 ሚሊዮን ዶላር በላይ ተመዝብሯል። ቢያ ከልጆቻቸው አብልጠው ፍራንክ የተባለውን ወንድ ልጃቸውን እንደሚወዱ ይነገራል። ከመውደዳቸውም የመነጨ ይሆናል የስልጣናቸው ወራሽ ሊያደርጉት ያቅዳሉ እየተባሉም ይታማል። ቢያና አስተዳደራቸው ከንጉሳዊ ስርዓት ውጭ ሆነው ይህን ያህል ጊዜ ስልጣን ላይ የቆየ ፕሬዚዳንት በመሆን በዓለም የመጀመሪያው ሲሆኑ በ92 ዓመታቸው ሀገር በማስተዳደርም ከቀዳሚዎቹ አንዱ ናቸው። የ92 ዓመቱ ቢያ ምንም እንኳን ይህም ምርጫ ቢያሸንፉም ሀገሪቷን በቅጡ ያስተዳደሯት ይሁን የሚለው ጥያቄ የብዙዎቹ ነው። ቢያ በህመም ምክንያት የአደባባይ በዓላት ላይ የሚገኙበት ጊዜ በጣም ጥቂት ነው። ቢያ ምንም እንኳን ይህን ያህል ዘመን በስልጣን ላይ ቢቆዩም ዘመናቸው ሁሉ አልጋ ባልጋ ነበር ማለት አይቻልም። ለምሳሌ ያህል ከ1984 በገዛ የግል ጠባቂያቸው የተሞከረባቸው መፈንቅለ መንግስት ብዙ ግርግር ያስከተለ ነበር። ላለፉት አመታት በቢያ አምባገነናዊ ስርዓት ሲተዳደር የቆየው የካሜሮን ህዝብ ከቢያ አስተዳደር የሚገላግለው ሞት ብቻ እንደሆነ ያረጋግጣል። ገጠበት ነው ማለት ይቻላል። ብዙዎች ግን ስጋታቸው ከዚህ ከፍ ይላል። ምንም እንኳ አዛውንቱ ከሞት አፋፍ ላይ ቢሆንም ይህን ስርዓት በቀላሉ የሚገላገሉት እንደማይሆን አንዳንድ ምልክቶች እየታዩ ነው። ይኸውም የ92 ዓመቱ ፕሬዚዳንት ሲያልፉ በዙፋናቸው ላይ ልጃቸውን ለመተካት እየመከሩ ነውና።